ሁሉ ስሪ እንደዚህ ማስተማር እንትን ቅንዝራት። በስመ አብ። አንተ ሰውዬ፣ ይህን ነገር ሰው በሽታ እንዳይዝ፣ አንተ ምን ታውቃለህ?

አርግናምና ስኮላር ደረሶ ለደልሽ ነው። ምን ዋጋ ምን ዋጋ አለው ስኮላር ቢደርሱ የሚሄድ ፕሌን ሊከሰከስ ይችላል። ቤተሰብ ናፍቆት አለ። ምን ዋጋ አለው? እሱን ትቼ ልሰራ ምን የትራፊክ ቅጣቱ ይሄው ነዳጅ ነዳጅ ታቋለ። እየቀዳ ዘው አየር ላይ ዋጋ ሊቀየር ይችላል ነው አንድ ሊትሩን በማያ ሳይ ያለ ብር ከርሰ ሁለት ሊትሩ ላይ ስትደርስ በ135 ብር ልቀዳት ይችላል። ምን ዋጋ አለው? እሱን ትቻውን ጸጉር ቤት ልጀምር ነው። ምን ዋጋ አለው? ምን ዋጋ አለው? እሱን ትቻውን በርገር ነገር በርገር ቤት ነገር፣ ምን ዋጋ አለው ነው

ይመች ግሬ አራዳርስ ቀረፃን ጨረሰ ቁረጩ ቁረ ስማ እንዴት መልሰልኝ ባለፈው እንደዚህ እንትን ማንም ያረሳሳል ነው ሲጀመር እንዴ ባለፈው መቶ ብር ተበርቻለሁ ቀረፃ ማለት እነዚህ እኔ ሲጀመር ቲክቶክ እያላችሁ አትጥሩኝ ወይ እንደዚህ የራሴ ገንዘብ ማለት ነው እኮ ማን ከለከለ ነው እኮ ከግብሩ የራሴ ነው መፍትሄ ነው ስለ አልመስጠትም አልችል ነበር ኧረ ያወኩሽ እንትን ታበዛላችሁ እዚህ እኮ ነኝ ሰው ፊት ከሰው ጋር ነኝ አትቆጪኝ

ማለት ምን ማለት ደሞ ሰገር አልሰጠህም። እንደሱ ስትል ከባህሩ ሱቅ ነው በባህር ጉዳይ አንተ ወጠሬም ብለህ ባህሩ ጋር እናት፣ ሁለት አመት ታገሽኝ ህይወትሽን ነው የምቀይረው። ካልሆነ ካልሆነ ደግሞ ደሞ ጸባይሽን ታጋሽ ትሆኝልኛለሽ

ከኔ ተሽሎ ነው? ብር ሊኖር ይችላል፣ ቁመነው ነው ሊያመር ይችላል፣ ቀየ ሊሆን ይችላል። ከኔ ተሽሎ ነው ወይ? በጣም አንተ ይንሰፍ። አንተ ራሱ ነው ነው ነው ነው ከኔ የሚሻለው አንተ። ደግነት ዋጋ ያስከፍላል። ደግነት ዋጋ ቢያስከፍልም ትንሽ ዋጋ ከፍለን ደግ ነገር ማድረግ በጣም ተገቢ ነገር ነው። ዙሪያችን ላሉ ሰዎች፣ አጠገባችን ላሉ ሰዎች ደግ ነገር ስናደርግ ዓለም እንደዛ ነው።

በቃ አላማጭ አላጋጭና፣ ላጩ ነህ ትቀራለህ። ልጅስ ሲያስጠላ በእናትህ በጣም ግን ህይወትህ እንትን ብሏል ግን፣ እሺ ስርጉት አወቅሽ ገንዘብ፣ ገንዘብ፣ ገንዘብ ያው ያው ገን አንቺ ማ ስራ ገኘሽ እንዴ እንዴ ስራ ገኘ እንዴ ብለህ ወሬ ትጀምራለህ። እኔ በእናትህ ስራ ማግኘት ነዳጅ ቆፍሮ እንደማየት ቀላል ነው የሚመስላል። አሁን ሲጀምር አንተ የኔ ስራ ማግኘት አሳስቦ አይደለም ወሬ ለማስጀመሪያ ነው እንጂ ያኔ ስራ ማግኘት አላማግኘት አያሳስብም። ደህና አደርክ ብለህ ወሬ አትጀምርም? አልተማርክም እንዴ? በተማርና ነገር ስራ አታገኝም ሲጀምር ሰዓት አንተ ስራ ለማለት ነው። ምንድነው አንተ ስልክህ አይጮህም እንዴ ስደውል አይነሳም አጋንንት የለበት ለምን ይጮዋል ይጮዋል ይላል ሚስ ያደርገች ሊል ነገር እ የሰጠችኝ ዋት እንዴት አባቱ እንደሚያ ጭራሽ የቆዳ ነው አንተ አይገባም እንዴ ሌጦነ እያለች ሌጦነ እያለች የኔ አባት አንተ በጣም ቶክሲክ ውስጥ ነው ያለው። ምን ያህል ለመቆሽሽ አንገቱን አሁን አንገቱ ነው አንተ። በቃ ፕሮቫይደር ነኝ፣ ግን ፓራግራፍ ትልክልኛለች በዚህ ጉዳይ ስትገባ እንወያያለን ያለ ምናምን ብላኝ ቤገብቼ ትንሽ ፕሮቫይድ የማደርገው